ዛሬ በዚህ ቪዲዮ ሳንወድ በግድ ስለተሸከምናቸው መጥፎ ልማዶቻችን እና እነርሱን በኒውሮን ሳይንስ በሳይኮሎጂ እና በቤቨራል ሳይንስ በመታገዝ እንዴት ማስወገድ እንደምንችል እናያለን። ለራሳችሁ ሁለተኛ አይን እንደግሜ ያላደርገውም፣ ወደዚ አይን ላዞርም፣ የመጨረሻ አይነው፣ ወደዛ አይኔን ካዞርኩና ከተመለስኩኝ ይህና ያየሆነብኝ ብላችሁ ምላችሁና ተገዝታችሁ ተመለሳችሁ፣ እዛው ልማዳችሁ ሰጥማችሁ ራሳችሁን የምታገኙት ከሆነና ራሳችሁን ስትወቅሱ የምትይዙ ከሆነ ይህ ቪዲዮ ለእናንተ ነው። መፍትሄውን ታገኙበታላችሁ። ሰብስክራይብ በማድረግ ቤተሰብ ሆኖ ታተርፉበታላችሁ። መጥፎ ልማዶቻችሁ አስረው ይዟችሁ የምታደርጉትን እንዳታደርጉና በምታደርጉት ውጤታማ እንዳትሆኑ አድርጓችሁ ከሆነ ዛሬ የምትበቀሉበትን መፍትሄ አቀብላችኋለሁ። ራስን መግዛት ወይም መግራት አለመቻል የአሉታዊ ልማድን ተገዥነት አያሳይም። ነገር ግን አሉታዊ ልማዶች የአእምሮ ውቅረት ወይም ደግሞ ፓተርኖች እንደሆኑ እንገነዘባለን። መልካሙ ዜና መስበር ይቻላል ወይ ለሚለው ጥያቄ መልሱ አዎ ይቻላል መሆኑ ነው። ነገር ግን ከዚያ በፊት ልማድ ምንድን ነው የሚለውን በሳይንስ በመታገዝ እንመልከት። ንትሬሲ የተባለ ቢዝነስ ኤንድ ማይንድሴት ኤክስፐርት ዩር ሃቢትስ ዊል ሜክ ዩ ኦር ብሬክ ዩ ላሉ፣ ልምዳችሁ ወይ ይሰራችኋል ወይም ደግሞ ይሰብራችኋል እንደማለት ነው። የኢትዮጵያዊው መጽሐፍ ደራሲና ቅዱስ የተባለው ቅዱስ ማር ይስሐቅ ፊር ዩር ሃቢትስ ቢዮንድ ዲመንስ ብለው ያስተምሩናል። ከሰይጣን በላይ ልማዶችን ፍራ እንደማለት ነው። ከፍጠጣን በላይ ልማዶቻችን እንድንፈራ የተነገረን አሉታዊ ልማድ ምን ይሆን? በሳይኮሎጂ እይታ ልማድ ማለት አእምሮ ኃይልን ለመቆጠብ ወይም ደግሞ ፎር ዘ ፐርፐስ ኦፍ ኢነርጂ ኮንዘርቬሽን የፈጠረው አቋራጭ መንገድ ወይም ደግሞ እርካታ የሚያገኝበት አጭር መንገድ እንደሆነ ያስተምረናል። የዘርፉ ተመራማሪዎች ይህንን በሦስት ዋና ዋና ክፍሎች ቀምሮ ቢያስቀምጡትም የአቶሚክ ሀቢት መጽሐፍ ደራሲ የነበረውና የተተረጎመው ትርጉሙ መጽሐፍ አንብባችሁት ከሆነ አስደናቂው ኃይል በሚለው መጽሐፉ የሚታወቀው ጀምስ ክሊር በአራት ክፍል ገልጾ ያስተምረናል። አንደኛም ኪው ወይም ደሞ ቀስቃሽ ወይም ደሞ ሁኔታ ተግባርና ነገራቶችን የሚቀሰቅሱ አጋጣሚዎች፣ ሁለተኛ ክሬቪንግ ወይም ደሞ መጓጓት ያንን ነገር ደጋግሞ ማድረግ፣ ሶስተኛ ሪስፖንስ ወይም ደሞ ለዛ ነገር ምላሽ መስጠት ወይም ደሞ ማከናወን፣ አራተኛ ሪዋርድ ወይም ደሞ ሽልማት በማለት ይከፋፍለዋል። ይህን ሰንሰለት ሀቢት ሉፕ ወይም የልማድ ቀለመት ተብሎ የሚጠራ ሲሆን ይህንን ለመስበር ደግሞ የሚያግዙ መፍትሄዎችን አሁን ከዚህ በመከተል አቀብላችኋለሁ። መፍትሄ አንድ፣ ቀስቃሹን መለየት። ዘ ፓወር ኦፍ ሀቢት የሚለውን መጻፊያ ያቀበለን ደራሲ ቻርልስ ዲግ ብዙ ሰዎች አሉታዊ ልማዶቻቸውን የሚቀሰቅሱ ሁኔታዎችን መለየትና ማወቅን ይዘነጋሉ ወይም ይረርሳሉ ይለናል። ዘንግታችሁ ከሆነ ደግሞ እኔ ላስታውሳችሁ እነዚህን ጥያቄዎች ራሳችሁን በመጠየቅ አሉታዊ ልማዶቻችሁና መጥፎ ልማዶቻችሁን የሚቀሰቅሱ ሁኔታዎች ምን እንደሆኑ ትገነዘባላችሁ። በምን አይነት ጊዜ ነው ልማዱ ወይም ደግሞ ባህሪ የተከሰተው? ራሳችሁን ጠይቁ። የት ነበር ሲከሰት የነበረው? ወይም ደግሞ ያ ልማድ ያ ባህሪ ሲከሰት የት ነበርኩ? ከማን ጋር ነበርኩ? በስሜት ደረጃ ወይም ደግሞ በኤሞሽን ደረጃ ምን ተሰምቶኝ ነበር? ለምሳሌ ከፕሬዘንቴሽን አስቀድሞ ከፍተኛ ፍርሃት ተሰምቷችሁ ከሆነ ወይም ደግሞ ዝም ብላችሁ የማይጠቅማችሁን ሶሻል ሚዲያ ስክሮል ስታደርጉ ራሳችሁን በተደጋጋሚ የምትዚጡት ከሆነ ወይም ደግሞ በሌላ ሱሳ ሱሶችና እንዲሁም ደግሞ በማስተርቤሽን እና በፖርኖግራፊ ሱሶች ራሳችሁን ትጠምዳችሁ የምታገኙት ከሆነ ይህንን ተለማመዱ። ፓተርኑን ለመረዳት ያግዛችኋል። አሉታዊ ልማዶቻችሁን ሆን ብላችሁ በጽሁፍ፣ በቪዲዮ ወይም ደግሞ በአውዲዮ ለሶስት እስከ አምስት ተከታታይ ቀናት ትራክ ማድረግ ጀምሩ። ከቻላችሁ ጻፉ፣ ከቻላችሁ ሪከርድ አድርጉ። ይህንን ማድረጋችሁ ውስጣችሁ ያለውን ዕውቅናና ግንዛቤ እያዳበራችሁ እንድትሄዱና የልማዳችሁ ቀስቃሽ ሁኔታ የቱ ጋር እንዳለ በመገንዘብ ለዛ ሁነኛ መፍትሄ የምታበጁበትን መንገድ ትረዳላችሁ። ሳይንሱም እንደሚያስረዳን ከሆነ አዌርነስ ኢዝ ዘ ፈርስት ስቴፕ ቶ ቼንጅ እንደሚለን ያንን ለመቆጣጠርና ለመቀየር የራሳችሁን መገንዘብና ማወቅ ብቃትና ስልጣንን ትጎናጸፋላችሁ። መፍትሄ ሁለት ድግግሞሹን መተካት በቢሄቪዬራል ሳይንስ ወይም ደሞ በሳይኮሎጂ ውስጥ የሚታወቀው ህግ ዘ ላው ሰብስቲቱሽን ወይም ደሞ የመተካት ህግ የዊል ኔቨር ብሬክ ባድ ሃቢትስ በት ዩ ዊል ሪፕሌስ ዘም ዊዝ ኒው ዋን ይለናል። ያም ማለት አሮጌ ልማዶችን መስበር አይቻልም፣ ነገር ግን በአዲስ መልካም ልማዶች መተካት ይቀላል ይቻላልም፣ ይለናል ለምን ስንል አእምሮ በተደጋጋሚ ሽልማቱን ለማግኘት ስለሚጓጓ ነው ይለናል። ስለዚህ ልማዳችሁ መጨነቅና መጠበብ ቢሆንና ስትጨናነቁ ጣፋጭ መብላት ወይም ደግሞ ጣፋጭ ምግቦችን ወደ ውስጣችሁ ማስገባት የሚቀናችሁና የምትፈልጉ ከሆነ ላልተገባ የሰውነት ውፍረት ከመጋለጣችሁ በፊት ሽልማቱን ጤናማ በሆነ ተግባር ለመቀየር መነሳሳት ወይም ደግሞ መቀየር ይጠበቅባቸዋል። በሌላ ጤናማ ድርጊት መቀየር ብቻ የሽልማቱን ክፍተት ወይም ደግሞ ሪዋርድ ሪንፎርስመንት ሉፑን በማስፋት እዛ ጋር የሚፈጠረውን የሰውነታችሁን አርጅ ወይም ደግሞ ጉጉት እየቀነሰው ውስጣችሁ ላይ ጤናማ ማንነት እንድትላበሱ ያደርግላችኋል። ለምሳሌ ጣፋጭ ከመብላት ይልቅ በጤናማ ድግግሞች በዚህ መልኩ መቀየር ትችላላችሁ። በጥልቀት ለአምስት ደቂቃ መተንፈስ፣ ውሃ በመጠጣት፣ አረንጓዴ ቦታ ለአምስት ደቂቃ ወቅ በማድረግ የምትወዱትን መዝሙር ወይም ሙዚቃ ወይም ደግሞ መስማት የምትፈልጉትን ክላሲካል በመስማት ጣፋጭ ምግቡን በልታችሁ ከምታገኙት እርካታ ጋር ተመሳሳይ የሆነ የዶፓሚን መመንጨት በአእምሮአችሁ ውስጥ ማግኘት ትችላላችሁ። ይህንንም ስታደርጉ ደግሞ የመጀመሪያ ውፍረት የሰጣችሁ ሁለተኛው፣ ደግሞ ጤናማ ሰውነትና ጤናማ አእምሮ የሚሰጣችሁ ይሆናል። መርሳት የሌለባችሁ ቁልፉ ያለው ሽልማቱን ማቆም ላይ ሳይሆን የተሻለ የልማድ ሰንሰለት መፍጠሩ ላይ ነው። ስለዚህ እንደዚህ አይነት ልማዶችን በድግግሞሹን ተከታችሁ ወይም ደግሞ የድግግሞሽ ሂደቱን በመቀየር ሽልማቶቹን በማዘግየትና ሁኔታው ላይ ያለውን ውቅር በማስፋት የውስጣችሁን ጤናማነት ማብዛትና አሉታዊ ልማዶቻችሁን መቀየር ትችላላችሁ። መፍትሔ 3 ዘማይክሮ ሃቢት ሜተድ ወይም ጥቂት መለማመድ። ትልቅ ጡንቻና የተስተካከለ ሰውነት በአንድ ጊዜ አንድ ሺህ ኪሎግራም በማንሳት የሚገኝ አይደለም ወይም ደግሞ አንድ ሺህ ፑሽአፕ በአንድ ጊዜ በመስራትና በማቆም ብቻ የሚገኝ አይደለም ግን ትልቅ ጡንቻና የተስተካከለ ሰውነት ማግኘት የሚፈልግ ሰው በተደጋጋሚ 5050 ፑሻፖችን ለ30 ደቂቃና 55 ኪሎ ግራምን በየቀኑ በማንሳት የተስተካከለ ሰውነቱን መገንባት ይችላል። የንልላችሁ ወደድኩት ሁኔታዎችን የምታዩበትን መንገድ እንድትረዱና እንድትገነዘቡ ነው። በጥቂቱ ነገራቶችን በልቶ ማድረግ ምን ያህል ውጤታማና ፍሬያማ እንደሚያደርግ ለአብራራ አይደለም ሀሳቡን ያነሳሁት ነገር ግን ሁላችሁም የምትገነዘቡት ሆኖ ሳለ የስታንፎርድ ሪሰርቸርስ ሁላችሁም የማታውቁትን አንድ ጥበብ እዚ ጋር ያቀብለናል። ቢጄ ፎግ የተባለ የስታንፎርድ ሪሰርቸር ሲናገር ዘኪ ቱ ቼንጅ ኢዝንት ሞቲቬሽን ኢትስ ሲምፕል ሲቲ ይላል። መነቃቃት ሳይሆን የለውጥ ቁልፉ ውጤቱ ያለው ነገራቶችን ቀለል ባለመልኩ ደጋግሞ ማድረግ ነው እንደማለት ነው። ይህንንም በጥናቱ ሲያረጋግጥልን የሥራ ማራዘምን ወይም ደግሞ ፕሮክራስቲኔሽን ለማራዘም ለረዥም ሰዓት ቁጭ ብሎ ከመስራት ይልቅ ያንን የታቀደውን ሥራ ለሁለት ደቂቃ ብቻ መስራት ውጤታማ እንደሚያደርግ ያሳየናል። የስልክ ሱስን ለማቆም ወይም የሶሻል ሚዲያ ሱስን ለማቆም ስልክን እስከ ወዲያኛው ከማቆም ይልቅ ከ10 ደቂቃ እስከ 20 ደቂቃ ዘግቶ ቀኑን ሙሉ ማስቀመጥ ውጤታማ እንደሚያደርግ ያሳየናል። ታዲያ ይህ እንዴት ሊሰራና ውጤታማ ሊያደርግ ይችላል ተብሎ ሲጠየቅ ቢጀፎቅ እንደዚህ ይለናል። ጥቃቅን ተግባራት ከአእምሮ የማቆም ጫና ወይም ደግሞ ስቶፒንግ ሪዚስተንስ አይፈጥሩም ይለናል። ያም ማለት ትንንሽ ትንንሽ ባደረጋችሁ ቁጥር አእምሯችሁ ስለማይከብደውና ስለማይጨናነቅ እንድታደርጉት እየፈቀደላችሁ ይሄዳል። ሁለተኛው ደግሞ ፖዘቲቭ ሞመንተም ክሬት ያደርጋሉ ይለናል። ፖዘቲቭ ሞመንተም ማለት ትንሽ እየሰራችሁ በሄዳችሁ ቁጥር ውስጣችሁ ላይ ያንን በመስራታችሁ የሚሰማችሁ እርካታ ሁሉንም ሰርታችሁ እንደተጨርሱ የሚፈጥር መነሳሳት በውስጣችሁ ይገነባል። ይህንም በምታደርጉበት ጊዜ የሚያስገርመው ሳይንሳዊ እውነታ ቢሆን በጥቂቱ እንደተሳካ ካስተዋላችሁና ካወቃችሁ ወደፊት ለመግፋት አትዘናጉም። ምክንያቱም አእምሯችሁ አዘግይቶ ከሚሰማው ጸጸት፣ ወይም ደግሞ ሳይሰራው ቀርቶ ከሚሰማው ጸጸት ይልቅ ሰርቶት የሚሰማውን ደስታና ሽልማት ስለሚያስብ ነው። ስለዚህ በዚህ መልኩ የተለማመዳችሁ ስትሄዱ በማይክሮ ሜተድ ኦፍ ሃቢት ራሳችሁን ውጤታማና ልማዳችሁ የተቀየረ ማንነታችሁን የምትወዱ ሰዎች መሆን ትችላላችሁ። መፍትሄ አራት ለ10 ደቂቃ ማዘግየት። ለአስር ደቂቃ አንድን መጥፎ ተግባርን ከማድረግ ማዘግየት ታምር፣ የሚሠራ ሕይወትን፣ የሚታደግ ስሜታዊነትን፣ የሚገራ ኃይል ያለው በቢሄቭራል ሳይንስ ተጠንቶ የተደረሰበት ዘዴ ነው። እንዴት እንደሚሠራ ልንገራችሁ። የሚቀሰቅሳችሁ መጥፎ ሁኔታ ሲፈጠር ወዲያው ምላሽ ከመስጠት ይልቅ ይህንን ለራሳችሁ በሉ ማድረጉን አደርገዋለሁ ነገር ግን እስኪ ለአስር ደቂቃ ልታገሽ ወይም ልጠብቅ ብላችሁ ተናገሩ። ይህንን ማድረጋችሁ ድርጊታዊ ውሳኔያችሁ ፕሪፍሮንታል ኮርቴክስ ውስጥ በመሄድ ወይም ደግሞ ፊትለፊት ግንባራችሁ ጋር የሚገኘው ውሳኔ ሰጪ አቅም ያለው የአእምሮ ክፍላችሁ ውስጥ በመሄድ ውሳኔ ምክንያታዊ እንዲሆንና የችኩል ድርጊታችሁና ውሳኔያችሁን በማዘግየት መርዛማውን ውደት ይቀይርላችኋል። ያም በሚቀየርበት ጊዜ ሁኔታችሁን የምትቆጣጠሩ በምክንያትና ራሽናል በሆነ ወይ ልማዶቻችሁን የምትቆጣጠሩ ሰዎች ትሆናላችሁ። ያም ማለት ከመገንፈላችሁ ንዴት ውስጥ ከመግባታችሁና ከሰዎች ጋር ከመጋጨታችሁ በፊት የምታደርጉት ነገር የሚፈጥረውን ኮንስኮንስ ትመለከታላችሁ ማለት ነው። ይህንም ማድረግ ደግሞ አእምሯችሁ ክፉውን ነገር እንዳታደርጉትና በቀናው መልኩ እንድትሄዱ አሉታዊ ልማዶቻችሁን ያዘጋያችኋል። በዛም ውጤታማ ትሆናላችሁ። መፍትሄ አምስት አካባቢያችሁን ተቆጣጠሩ። በቅርቡ ተጠንቶ የተደረሰባቸው የኤፒጄኔቲክስ ወይም ደግሞ በአካባቢ ላይ የተደረጉ ጥናቶች እንደሚያሳዩት ከሆነ የአካባቢ ውቅርና የአካባቢ ሁኔታ ማንነትን እንደሚሰራና እንደሚቀርጽ ያሳያሉ። ሰዎች የሚዘነጉት ትልቅ እውነታ ቢኖር ማንነት በአካባቢ እንደሚወሰንና እንደሚሰራ መርሳታቸው ነው። ዌንዲ ውድ የተባለ የሳይኮሎጂ ሊቅ ሲያስረዳና ሲያስተብር 45 የሚሆኑት ባህሪዎቻችን በአካባቢያችን ነጂነትና ጋላቢነት የሚከሰቱ ናቸው ይለናል። ዲስፕሊን ብቻውን በቂ አይሆንም። ስለዚህ አካባቢያችሁን በጥቃት እንዲሁም ደግሞ በንቃት መቆጣጠርና መከታተል ይጠበቅባችኋል። ይህም አሉታዊ ልማዶቻችሁን ለማድረግ እንዲከብዷችሁ፣ መጥፎ ልማዶቻችሁን እንዲያስጠላችሁና እነሱን ከማድረግ እንድትቆጠቡ በማድረግ ማንነታችሁና ሕይወታችሁን እንድትቆጣጠሩ ያግዛችኋል። ስለዚህ በዚህ መልኩ ያደረጋችሁ አሉታዊ ልማዶቻችሁ እንዲያስጠሏችሁና እንዲደብራችሁ በማድረግ አካባቢያችሁን ተቆጣጥራችሁ የአእምሯችሁ ስልጣንና የአእምሯችሁን ፓወር ከፍ ማድረግ ትችላላችሁ መፍትሔ ስድስት አስተውሎትን ተለማመዱ አስተውሎት ወይም ማይንድፉልነስ ከ19ኛው ሴንቸሪ ጀምሮ ትልልቅ አባቶች የተለማመዱትና ውጤቱን በውስጣዊ ሰላምና በአእምሮ መረጋጋት እየተገለጠላቸው እንደሆነ አሁን ደግሞ በትልልቅ የኒውሮን ሳይንስና የሳይኮሎጂ መማሪያ ዩኒቨርሲቲዎች ውስጥ እየተጠና የሚገኝ ሳይንስ ነው አስተውሎትን መለማመድ ማለት ለማየት ወደሚደብራችሁ ባለታዊ ወይም ደግሞ መጥፎ ልማዳችሁ ወደ ታጨቀው የጨለመው አእምሮ ውስጥ ጥቂት ብርሃንን ይዞ መግባት መቻለው። በይልና ሃርቫርድ ዩኒቨርሲቲ አስተውሎትን ወይም ማይንድፉልነስን መለማመድ መጥፎ ልማዶችን እንደሚቀንስ፣ ጭንቀት አምጪ ልማዶችን እንደሚያስወግድና የራስን ደካማና ጠንካራ ጎን ለይቶ ለማወቅ ደግሞ ሁነተኛ መፍትሄ እንደሆነ ተደርሶበታል ስለዚህ ይህንን ስትለማመዱ አንድ መጥፎ ልማዳችሁ ላይ በችኮላ ተግባራዊ መጥፎ ውሳኔ ከመውሰናችሁ በፊት ቆም በሉና ተንፍሱ። በመቀጠል ልማዱን የቀሰቀሰው ምን እንደሆነ አስተውሉ። የቀሰቀሰው ምክንያት ምን እንደሆነ ተገንዘቡ። ከዛም በመቀጠል ይህን ለራሳችሁ በሉ። ይህ ስሜታዊ መቀስቀስ ወይም ደግሞ መነሳሳትና ችኩልነት ነው፣ እርሱም ያልፋል በሉ። ይህንን በምትለማመዱበት ጊዜ የቀሰቀሳችሁን ሁኔታና ተግባር ስም ስጡት። አዳምጡት፣ ምን እንደሆነ አስተውሉ። በድምስ በቃላት በስሜት አካላችሁና አምሯችሁ ላይ ምን እንደተፈጠረ ተገንዘቡ። ከዛም በመቀጠል ከዛ ጋር መጣበቁ ውጤት ስለሌለው ልቀቁት። በተደጋጋሚ ይህንን በአእምሯችሁ ስትለማመዱ ልማዱ በእናንተ አእምሮና ሰውነት ላይ አጥብቆ የያዘውንና የተበተበውን ማሰሪያ ወይም ደግሞ ፓተርን ማላራት እና በተካት ይጀምራል። ቅድም እንደተናገርኩት በላዎ ሰብስቲዩሽን መሰረት ሁኔታው እየተቀየረ ሲመጣ አእምሯችሁ ፍሪ የሆነና ካሉታዊ ልማዶቻችሁ እንዲሁም ደግሞ ከመጥፎ ልማዶቻችሁ እየጸናችሁና እየጸዳችሁ ትሄዳላችሁ። ያም ሲሆን የውስጥ ሰላማችሁ እና ደስታችሁ እየበዛም ይሄዳል። መፍትሄ ሰባት ማንነታችሁን ቀይሩ። ብዙ ነገሮች ከማንነት ጋር ወይም ደግሞ ከአይደንቲቲ ጋር የተሳሰሩ ናቸው። ሰዎች አይደንቲቲ የሚባለውን ነገር የሚረሱበት ምክንያት ቢኖር እራሳቸው ለራሳቸው የተናገሩትንና ሰዎች የናገሯቸውን ውሸት የሆነ እውነታ እውነት ነው ብለው ተቀብለው በሚኖሩበት ጊዜ ያ ሰንሰለት እያሰራቸው እንደሚሄድ መዘንጋታቸው ነው። ያም ማለት ሰዎች እኔ እንደዚህ ነኝ፣ እኔ እንደዚህ የተደረገብኝ ሰው ነኝ፣ እኔ መጥፎ ነኝ፣ እኔ ክፉ ነኝ፣ እኔ አጫሽ ነኝ፣ እኔ ጠጪ ነኝ፣ እኔ ሰካራም ነኝ እያሉ ለራሳቸው ብዙ አሉታዊ ቃላቶችን በሚደጋግሙበት ጊዜ ያ አይደንቲቲ ልማዳቸውን እየገነባ እንደሚሄድ ይረሳሉ። የአቶሚክ ሀቢትስ መጽሐፍ ደራሲ ጄምስ ክሊር እያንዳንዷ ተግባራችሁ መሆን የምትፈልጉትን ሰው የምትመርጡበት ምርጫ ካርድ ነው ይለናል። ስለዚህ የምታደርጉትን ተግባር ከማንነታችሁ ጋር ወይም ደግሞ ከአይደንቲቲ ጋር አስተሳስሩት። ያንንስ በምታደርጉበት ጊዜ መለወጥ የምትፈልጉ ከሆነ እኔ ለውጥ ነኝ እኔ መለወጥ እመፈልግ ደካማ ሰው ነኝ ሳይሆን ማለት ያለባችሁ እኔ ለውጡን ራሱ ነኝ እኔ አሉታዊ ልማድ የምለማመድ ለመቀር እየሞከርኩ ያለው ሰው ነኝ ከማለት ይልቅ እኔ ከአሉታዊ ልማዴ የጸዳው ንጹህ ሰው ነኝ። እኔ ከኃጢአቴ ንጹህ የሆንኩ ሰው ነኝ። እኔ ከሱሴ የጸዳው መልካም ሰው ነኝ። እንደዚህ አይነት ንግግሮችንና ከራሳችሁ ጋር የምታያይዟቸው ስቴትመንቶችን ቢውል ስታደርጉ ባህሪና ልማዳችሁ ከማንነታችሁ ጋር የተሳሰርና በማንነታችሁ ላይ ቀጣይነትን ወይም ደግሞ ሰስቴነብል የሆነ ለውጥን ይገነባላል። የተለያዩ ነገሮችን በማድረግ ከመዳከርና እንዲሁም ደግሞ መሆን የምትፈልጉትን ሰው ከመሆን ከመሸሽ የምትፈልጉትን ወደ መሆን መንገድ እንድትሸጋገሩ መፍትሄ ያቀብላችኋል። ስለዚህ እነዚህን ሰባት መፍትሄዎች በመለማመድ እራሳችሁን መቀየር ትችላላችሁ። ወደ እውነታው ተመልሰን እነዚህን ፎርሙላዎች ስንመለከት አንደኛ ቀስቃሹን ለዩ። ሁለተኛ ድግግሞሹን መተካት ተለማመዱ። ሶስተኛ ጥቂት መለማመድ ጀምሩ ወይም ማይክሮ ሃቢት ሜተድን ተጠቀሙ። አራተኛ ለ10 ደቂቃ ማዘግየት ተለማመዱ። አምስተኛ አካባቢያችሁን ተቆጣጠሩ። ስድስተኛ አስተውሎትን ተለማመዱ ወይም ማይንድፉልነስን ፕራክቲስ አድርጉ። ሰባተኛ ማንነትን መቀየር ጀምሩ። ያም ማለት ከአይደንቲቲያችሁ ጋር ያለውን ትስስር አላሉት አስታውሱ። በመጥፎ ልማድ ታስራችሁ የተተበተባችሁና በዛ ውስጥ የተዘፈቃችሁ ሰዎች ሳትሆኑ አእምሮአችሁ በሚነግራችሁ ውሸት ወይም ደግሞ በተደጋገመው የአእምሮ ፓተርን ታስራችሁ እና አእምሮአችሁ በፈጠረው አጭር መንገድ ውስጥ ታስራችሁ በአቋራጭ መንገድ ውስጥ የጠፋቸው ሰዎች መሆናችሁን መዘንጋት የለባችሁ። እነዚህ ልማዶች አእምሮአችሁ ውስጥ ታስረው ቢቀሩም እንኳን በሂደት መሰበርና መተካት እንዲሁም ደግሞ መቀየር ይቻላል። ስለዚህ ይህንን ማድረግ የምትችሉት ደግሞ ስትነቁና እነዚህን ተግባራዊ ልምምዶች በሕይወታችሁ ዕለት ተዕለት ተግባራዊ ያደረጋቸው ስትሄዱ ነው። ስለዚህ ለውጥን የምትሽጉ ሆነ ለራሳችሁ ቆማችሁ እነዚህን ፕራክቲስ ማድረግ ጀምሩ። ካስተማራችሁና ጥበብ ካገኛችሁበት ላይክ ሼር፣ ሰብስክራይብ አድርጉ። የትኛውን ዘዴ ለመተግበርና ለመለማመድ እንደወሰናችሁ በኮመንት አሳውቁኝ። ቀናና የተሻሉ አእምሮዎችን በጋራ እንገነባለን። በዚህ ቻነል ውስጥ ሳይኮሎጂ፣ ኒውሮን ሳይንስ እንዲሁም ደግሞ ቢሄቨራል ሳይንስ ላይ ቤዝ ያደረጉ ራስን ለማሳደግና ራስን ለመቀየር የሚያግዙ ሀሳቦችን ማግኘት የምትወዱ ከሆነ ሰብስክራይብ በማድረግ ተቀላቀሉን። ስልጠናና የማማከሪያ ግሎት የምትፈልጉ ሁለቱን ስልኮች በመጠቀም ከኔ ጋር ዳይሬክትሊ በተለያዩ የሶሻል ሚዲያ መንገዶች በቴሌግራም በዋትሳፕ እንዲሁም ደግሞ በቀጥታ መገናኘት እንችላለን። አብራችሁን ስለነበራችሁ ከለበርጌ አመሰግናለሁ። ሰላም ሁኑ። መልካም ቆይታ ሁንላችሁ።